በአራት ነጥብ አራት ሚሊዮን ብር ሙሉ ክፍያ የቤት ባለቤት መሆን ይቻላል። የባንክ አማራጭ አመቻችተናል። እንደምታዩ እንግዲህ በጣም ሰፋ ያለ ሳሎን ነው ያለው። ካስተዋልሽ እንግዲህ ሁሉም ቤቶቻችን ላይ መኝታ ክፍሎቹም ላይ የራሳቸው በረንዳ አላቸው። ፕራይም በሆኑ ሎኬሽኖች ላይ ነው፣ ቦሌ ላይ፣ ሳር ቤት ላይ የመሳሰሉት ቦታዎች ላይ ነው እየገነባን ያለ ነው። ከስቱዲዮ እስከ ባለሶስት መኝታ ድረስ አለን። ሊፍት አላቸው። የከርሰ ምድር ውሃ አለ። ስታንድ ባይ ጀነሬተር የመሳሰሉትን ነገር ሙሉ በሙሉ አሟልተን የምናስረክብ ይሆናል። በጣም በቅርብ ሎኬሽን ላይ ትምህርት ቤቶች፣ ሆስፒታሎች፣ ሃይማኖት ተቋማት፣ የልጆች መጫወቻ የመሳሰሉትን በጣም ወኪንግ ዲስታንስ ውስጥ ያሉ ናቸው። ሰው አፎርድ ሊያደርገው በሚችለው ፕራይስ ነው ቤቶችን እየሸጥን ያለ ነው። ጤናይስጥልን እንደምን አላችሁ ውድ የትርታ ቢዝነስ ሪቪ ቤተሰቦቻችን። ትርታ ቢዝነስ ሪቪ እንደሚታወቀው የተለያዩ የቢዝነስ ሐሳቦችን ጠቃሚ መረጃዎችን ወደ እናንተ ያደርሳል። በዛሬ ፕሮግራማችን ደግሞ የምንገኘው በጃምቦ ሪልስቴት ነው። ጃምቦ ሪልስቴት ከዚህ በፊት የተለያዩ ቤቶችን ገንብቶ እንዳስረከበ፣ አሁንም ደግሞ እየገነባቸው የሚገኙ ቤቶች እንዳሉ መረጃ ሰምተናል። ይህንም መረጃ ለማረጋገጥ እንዲሁም ደግሞ እነዚህ ቤቶች በምን ያህል የካሬ አማራጮችና ዋጋ ነው ይዞ የቀረበው የሚለውን ወደ እናንተ እናደርሳለን። ለዚህ ቻናል አዲስ ከሆናችሁ ትርታ ቢዝነስ ሪቪውን ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ፕሮግራም ፕሮግራሙን በመምራት አብሬያችሁ የምቆየው እኔ ሉካ ቢዳቤል፣ በካሜራና ኦላ አብሮናለ። አብራችሁ ቆዩ። ሰጣሽ እንኳን ደህና ቆየሽ። ዮርዳኖስ እባላለሁ የጃምቦ ሪልስቴት የሽያጭ አማካሪ ነኝ። እዚህ ድረስ ልትጎበኙን ስለመጣችሁ በጣም እናመሰግናለን። እኛም በድጋሚ እናመሰግናለን መሰግናለን እኛ ለተመልካቾቻችን የተለያዩ መረጃዎችን እንሰጣለንና ጃምቦ ሪልስቴት ማን ነው? ከዚህ በፊት ምን ምን ስራዎችን ሰርቷል? በሪልስቴቱ ዘርፍስ ምን ያህል ጊዜ አስቆጥሯል? እሺ፣ እየገባን ማውራት እንችላለን። ጃምቦ ሪልስቴት እንግዲህ ለረጅም ዓመታት በሪልስቴቱ ዘርፍ ህብረተሰቡን ሲያገለግል የቆየ ድርጅት ነው። ከዚህም በተጨማሪ ጃምቦ የራሱ የሆነ ሲስተር ካምፓኒዎች አሉት። ብዙ ሆልዲንግ አለው። አንድ ድርጅት ሳይሆን ማለት ነው። ወደ ሪልስቴቱ ዘርፍ እንግዲህ ዘጠኝ ዓመታት ይሆናል ያገለገል ነው። ወደ 16 ሳይቶችን ሙሉ በሙሉ አጠናቀን አስረክበናል። ከዛም በተጨማሪ ግንባታ ላይ ያሉ የተለያዩ ፕሮጀክቶችም አሉ ነው። በጣም ጥሩ። እንደነገርሽን ከሆነ ለዘጠኝ ዓመታት አካባቢ በኢንዱስትሪቱ ዘርፍ ላይ ያሳልፋቸዋልና፣ በእነዚህ ጊዜ ውስጥ ደግሞ ያስረክባቸኋቸውን ቤቶች በምን ያህል ጊዜ ነው ያስረክባችሁ የጨረሳቸው? መልካም ጥያቄ ጠየቅሽኝ። ብዙ እንግዲህ ጃምቦ ከሚለይባቸው ነገራት ውስጥ ኢቨን ካስቀመጠው ጊዜ ቀደም ብሎ በማስረከብ ነው የሚታወቀው። አሁን እንግዲህ ያስረከብናቸው ሳይቶች ወደ 16 ሳይቶች ናቸው። ያ ማለት ከ ሰባት መቶ በላይ አባወራዎችን የቤት ባለቤት አድርገናል ማለት ነው። እነዚህን እንግዲህ በአጭር ጊዜ ውስጥ ገንብተን አስረክበናል። ያስረከብናቸው ሳይቶች እንግዲህ በግሎባል አካባቢ ሰባት ሳይቶችን አስረክበናል። ዩ ላይ ሁለት ሳይት አስረክበናል። ከዚህም በተጨማሪ ፍላሚንጎ አካባቢ የሚያስረከብ ነው አለ ብዙ ሳይቶችን አስረክበናል። አሁን የምንገኝበት ደግሞ ቅድምም እንደነገርሽኝ የአዋሪው ሳይታችሁ ነው እና እስቲ ስለዚህ ሳይት የካሬ ተጫዋቾቹ ምን ያላቸው የሚለውንም ነገርኝ። ያለቀ ቤትም ስላልሽኝ ደግሞ በአጠቃላይ ያለበትን ሁኔታ ነገር። እሺ ይሄኛው አሁን ያለንበት እንደ ጠቀሽው አዋሪ ላይ ያለው ሳይታችን ላይ ነው። እዚኛው ላይ አብዛኛው ቤቶች በእርግጥ ተሽጠዋሉ። የተወሰኑ ቤቶች ባለ ሁለትና ባለ ሶስት መኝታ አለን ባለ ሁለት መኝታ መቶ ስልሳ ሶስት ካሪ ና ባለ ሶስት መኝታ መቶ ስልሳ ስምንት ካሪ አለን። ይሄኛው እንግዲህ ባለ ሁለት መኝታው ሀያ አንድ ነጥብ አንድ ሚሊዮን ብር ሙሉ ክፍያ ሲሆን ባለ ሶስት መኝታው ደግሞ ሀያ አንድ ነጥብ ስምንት ሚሊዮን ብር ሙሉ ክፍያው ነው ማለት ነው። ለዲያስፖራ የባንክ አማራጭ አመቻሽተናል። ሀያ ፐርሰንቱን ከፍለው ሰማኒያ ፐርሰንቱን በባንክ በረዥም አመት የሚከፍሉበትን መንገድ አመቻችተናል። ካለሆኑ ከስተመሮቻችን ደግሞ በሰባ ፐርሰንት ቅድመ ክፍያ ነው እየሸጥ ነው ያለ፣ ነው ካስረከባችኋቸው። በተጨማሪ ደግሞ የተለያዩ ሳይቶች አሏችሁ ብዬ አስባለሁ አሁን ፕሮጀክት ላይ የምትገኙባቸው እና እነዚህ የት የት አካባቢ ነው የሚገኙ? አሁን እንግዲህ ትኩረት አድርገን እየሰራን ያለ ነው በብዛት እንግዲህ ቫቲካን ኤምባሲ ጀርባ ያለው ሳይት፣ ቦሌ ደግሞ ስካይላይት ጀርባ ያለውና ጎተራ አካባቢ ያለው ሳይታችን ላይ በጣም ምቹ የሆነ ያከፋፈል ሁኔታ ዘርግተን ለገዢዎች በጣም ጥሩ አማራጭ ይዘን የመጣ ነው። በደንብ ፎከስ አድርገን እያለ ነው እሱ ላይ ነው ፕሮግረስ ላይ ካሉት ላይ ማለት ነው። ከዚህም በተጨማሪ ደግሞ ሙሉ በሙሉ የተጠናቀቁ ቤቶች ደግሞ አሁን ያለንበት የአዋሪው ሳይት አለ። ከዚህም በተጨማሪ ኤዩጋም አለን፣ የተወሰኑ ቤቶች ናቸው በእርግጥ ያሉን። ሌላ ደግሞ ቡልጋሪያ ላይም ሙሉ በሙሉ ያለቀ የተወሰኑ ቤቶች እዛ ላይም አሉ። በጣም ጥሩ። እንደነገርሽኝ አሁን ላይ ፕሮግረስ ያሉ ቤቶችንም ያለቁ ቤቶችንም ነግረሽኛል፣ እና እነዚህ ቤቶች ለምን አገልግሎት የሚውሉ ናቸው? የመኖሪያ ቤት ናቸው ወይስ ደግሞ ኮሜርሻል አገልግሎት የሚውሉ ናቸው? እነዚህ እንግዲህ አሁን የጠቀስኳቸው ቤቶች ሙሉ በሙሉ ሬዚደንሻል ናቸው፣ ለመኖሪያ አገልግሎት የሚውሉ ቤቶች ናቸው ያሉ ለመኖሪያ ቤት የሚውሉ ካልሽኝ ደግሞ ያው ሰው ለመኖር ምቹ መኖሪያ የሚያስብለው ፋሲሊቲዎች ሲሟሉለት ነው። እነዚህ ምን ያህል ፋሲሊቲዎችን አሟልተዋል? የመኖሪያ ቤቶቹ ላይ እንግዲህ ሁሉም ላይ ሊፍት አላቸው፣ የከርሰ ምድር ውሃ አለ፣ ስታንድ ባይ ጀነሬተር የመሳሰሉትን ነገር ሙሉ በሙሉ አሟልተን የምናስረክብ ይሆናል፣ መብራትና ውሃ ዝርጋታን ጨምሮ ማለት ነው። ከዚህም በተጨማሪ እንግዲህ ቅርብ ርቀት ላይ በጣም በቅርብ ሎኬሽን ላይ ትምህርት ቤቶች፣ ሆስፒታሎች፣ ሃይማኖት ተቋማት፣ የልጆች መጫወቻ የመሳሰሉትን በጣም ወኪንግ ዲስታንስ ውስጥ ያሉ ናቸው ማለት ነው። አሁን ላይ የሰራቸኋቸው ካላቸው ሳይቶች የሳር ቤቱ ሳይት ላይ ያሉ ፕሮግረስ ይንገሩን። የሳር ቤቱ ሳይት እንግዲህ ከቫቲካን ኤምባሲ ጀርባ ነው ያለው። እዛ ላይ እንግዲህ አሁን ሶስት ቤዝመንት ጨርሰን አራተኛ ፎቅ ላይ ደርሷል። በጣም በሚያስገርም ፍጥነት እየተገነባ ያሉ ቤቶች ናቸው። እዛ ላይ ከስቱዲዮ እስከ ባለሶስት መኝታ ድረስ አለን። ስቱዲዮችን ከአርባ አራት ካሬ ጀምሮ ነው ያለው። ያ ማለት አራት ነጥብ አራት ሚሊዮን ብር ሙሉ ክፍያው ሲሆን አራት መቶ አርባ ሺ ብር ደግሞ ቅድመ ክፍያው ነው ማለት ነው። ባለ አንድ መኝታ ደግሞ ከስልሳ አራት ካሬ ጀምሮ አለን። ስድስት ነጥብ አራት ሚሊዮን ብር ሙሉ ክፍያው ሲሆን ቅድመ ክፍያው ነው። የባለ ሁለት መኝታ ደግሞ ከ99 ካሬ ጀምሮ አለን 9.9 ሚሊዮን ብር ሙሉ ክፍያው ሲሆን ቅድመ ክፍያው ደግሞ 10 ፐርሰንቱ 990 ሺ ብር ነው። የባለ ሶስት መኝታው ደግሞ 146 ካሬ ጀምሮ አለ 14.6 ሚሊዮን ብር ሙሉ ክፍያው ሲሆን 1.6 ሚሊዮን ብር ደግሞ ቅድመ ክፍያው ነው ማለት ነው። እነዚህ እንግዲህ ትንንሾቹን ካሬ ነው ሜንሽን ያደረግኩልሽ እስከ ትልልቅ ካሬ ድረስ የካሪ አማለጦችም አሉት። ስለዚህ ሳር ቤት ላይ ከቫቲካን ኤምባሲ ጀርባ በ4.4 ሚሊዮን ብር ሙሉ ክፍያ እንዲሁም በ440 ሺ ብር ቅድመ ክፍያ የቤት ባለቤት መሆን ይቻላል። ክፍያዎችን ደግሞ በሁለት ዓመት ጊዜ በፕሮግረስ ቀስ ያለ የግንባታውን ሂደት እያያ መክፈል የሚችልበትን መንገድም አመቻሽተናል ማለት ነው። ከዚህም በተጨማሪ ደግሞ 60 40 የሚባል የባንክ አማራጭ አመቻሽተናል። 60 ፐርሰንቱን በግንባታ ሂደት ከፍሎ 40 ፐርሰንቱን ደግሞ እየኖሩ የሚከፍሉበትን መንገድ ድርጅቱ ለነዋሪዎች አመቻሽቶላቸዋል። በጣም ጥሩ። ከሳር ቤቱ በተጨማሪ ደግሞ ቅድምም እንደገለሽልኝ በቦሌም ሳይት አላችሁ፣ ስለሱም ደግሞ እንደዚሁ ነገር ስፔሻሊ ቦሌ ላይ ለመኖር ለሚፈልጉ ሰዎች እንግዲህ ቦሌ ስካይላይት ጀርባ በካሬ በ125 ሺህ ብር ብቻ ግንባታው ተጀምረዋል በሁለት ዓመት ሙሉ በሙሉ ተጠናቆ የሚረከብ ሲሆን እሱኛው ከ66 ካሬ ጀምሮ አለን። ባለ አንድ መኝታ ያ ማለት በ79 ሚሊዮን ብር ሙሉ ክፍያ ና በ790 ሺህ ብር ቅድመ ክፍያ ቦሌ ከስካይላይት ሆቴል ጀርባ የቤት ባለቤት መሆን ይቻላል። ባለ አንድ መኝታውን ማለት ነው። ባለ ሁለት መኝታ ደግሞ 112 ካሬ ሲሆን በ13 ነጥብ አራት ሚሊዮን ብር ሙሉ ክፍያ እዛ ላይም ይገኛል ማለት ነው። በጣም ጥሩ። ሶስተኛው ደግሞ በጎተራ ሳይት አለን ብለሽኛለ ና ስለ እሱኛው ደግሞ ፕሮግረሱ ንገ ሌላኛው እንግዲህ ጎተራ ላይ ያለ ሳይታችን ነው። እሱ ላይም በካሬ ከመቶ ሺህ ብር ጀምሮ የሸጥን እንገኛለን። ከባለ አንድ እስከ ባለ ሶስት መኝታ የተለያየ አይነት የካሪ አማራጭ አለን። እነዚህ አሁን የጠቀስኩልሽ ሶስቱ ሳይቶቻችን ላይ እንግዲህ በሁለት ዓመት ጊዜ መክፈል ይቻላል። ከዚህም በተጨማሪ እንግዲህ 60 ፐርሰንቱን በሁለት ዓመት በግንባታ ሂደት ከፍለው ቀሪውን 40 ፐርሰንት ደግሞ በባንክ አመቻችተን መክፈልም ይቻላል። ስለዚህ አሁን የገለሽልኝን ሳይቶች በምን ያህል ጊዜ ልታስረክቡ አስባቸው? አሁን እንግዲህ የቫቲካን ኤምባሲ ላይ ያለውን በ2019 ሰኔ 30 ነው የምናስረክበው። ያ ማለት ከአንድ ዓመት ከአስር ወር በኋላ ማለት ነው። በዚህ ላይ የይ ላነሳልሽ የምፈልገው የጃምቦ ሪልስቴት ቤቶች ማስረከቢያ ጊዜንም ስንጠቅስ ኤግዛክት እስከነቀናቸው ነው። ሰኔ 30 የሚረክቡ ቤቶች ከሆነ ሰኔ ቀድመን በምን ቀን እንደምናስረክብም አሬንጅ አድርገን ነው የምንገነባቸው ማለት ነው። ከሌላው ሪል ስቴት ለየት የሚያደርገን አንዱ ነገር ይሄ ነው። አሁን ከገለሽልኝ ነገሮች በተጨማሪ ይህንን ሪል ስቴት ወይ ጃምቦ ሪል ስቴትን ከሌሎች ሪል ስቴት በምን ይለያል ወይ ደግሞ እንለየዋል? እሺ፣ በጣም ጥሩ ጥያቄ ያነሳሽ። ጃምቦ ሪል ስቴት እንግዲህ እኛ ብቻ ሳንሆን የገዙን ሰዎች በጠቅላላ ምስክር ሊሆኑለት የሚችሉ ድርጅት ነው። በጣም በአፋጣኝ ሁኔታ ሰዎችን የቤት ባለቤት በማድረግ ነው የሚታወቀው። እስካሁን የገነባናቸውን ካልንበት ቀን ነው ቀድመን እያስረከብን ያለ ነው። ከዛም በተጨማሪ እንግዲህ በጣም ፕራይም በሆኑ ሎኬሽኖች ላይ ነው እስካሁን ስነግርሽ ካየሽ እንግዲህ ቦሌ ላይ፣ ሳር ቤት ላይ የመሳሰሉት ቦታዎች ላይ ነው እየገነባን ያለ ነው። በጣም ጥሩ ሎኬሽኖችን ነው እየመረጥን የገነባን ያለ ነው። ከዚህም በተጨማሪ ደግሞ ሰው አፎርድ ሊያደርገው በሚችለው ፕራይስ ነው ቤቶችን እየሸጥን ያለ ነው። እሱ ነገርም በጣም ለየት ያደርገናል። ከዚህም በተጨማሪ የራሳችን ኮንስትራክሽን አለን። ሌላ ድርጅት መጥቶ ሳይሆን የሚገነባው ራሱ ድርጅቱ፣ ጃምቦ ኮንስትራክሽን የሚባል ለረዥም ዓመት ያገለገለ የኮንስትራክሽን ኩባንያ ስላለው ራሳችን የምንገነባው ስለሆነ በአፋጣኝ ሁኔታ ቤቶችን ገንብተን እናስረክባለን ማለት ነው። ሌላው ደግሞ ጃምቦ የራሱ ፈርኒቸርም አለው። ሲስተር ካምፓኒ፣ የፈርኒቸር ካምፓኒ ያለው ኢምፖርት ኤክስፖርት ላይ ከዚህ ሰማራ የነበረ ድርጅት ስለሆነ አብዛኛውን ነገር በራሳችን ነው የምንገነባው፣ ማለት ነው። ይህ ነገር ከሌሎቹ ድርጅቶች በጣም ለየት ያደርገናል። እሺ። አሁን ደግሞ እዚህ አሁን ያለንበትን ሳይት አዋሪ ሳይት ነው ብለሽኛል ዞር ዞር እያልን መቃኘት ብንችል፣ እሺ፣ በጣም ደስ ይለኛል። ያው ይሄ አዋሪው ሳይት ላይ ያለው ነው። እንግዲህ በጣም ሰፊ የሆነ እንደምትመለከቱት ሰፊ ሳሎን አለው። በዛ በኩል ቆንጆ እይታ ያለው በረንዳ አለ። በሳሎኑም በማስተር ቤድሩሙን በኩል በረንዳ አለ። ይሄኛው ደግሞ ኪችኑ ነው። እንደ ነዋሪዎቹ ፍላጎት መዝጋት ይቻላል። ኦፕንም ክሎዝም መሆን የሚችል ኪችን ነው ማለት ነው። መኝታ ክፍሉ በዚህ በኩል ነው። እዚህ ጋር የምናገኘው ማስተር ቤድሩሙን ነው ነው ይሄኛው እንግዲህ ማስተር ቤድሩሙ ነው እዚህ ጋር የራሱ የሆነ ባዝሮም አለው አዎ አዎ አለው ይሄኛው እንግዲህ ዋንኛው ሁኔታ ክፍላችን ነው ማለት ነው እንዲህ እንደምትመለከቱት በጣም በቆንጆ ሁኔታ የተሰራ ነው ይሄ እንግዲህ የአዋሪው ሳይታችን አሁን ላይ ሙሉ በሙሉ አጠናቀን እያስረከብን ያለ ነው ነው ማለት ነው ለምትፈልጉ ሰዎች የተወሰኑ ቤቶች እዚህኛው ሳይታችን ላይ ያሉ አሁን ደግሞ ሌሎችን ክፍሎች ላሳየሽ ይሄኛው የምትመለከቱት ደግሞ ሁለተኛው መኝታ ክፍል ናቸው። ካስተዋልሽ እንግዲህ ሁሉም ቤቶቻችን ላይ መኝታ ክፍሎቹም ላይ የራሳቸው በረንዳ አላቸው። ሳሎኑም ላይ ሰፊ በረንዳ አለን። አዎ፣ ብዙ ሰው ያው በረንዳ ስለሚፈልግ በዛ ሁኔታ ነው የተሰሩት። ሌላኛው ደግሞ እዚህ ዳር ላይ የምናገኘው ኮመን ባዝሮም ነው ለእንግዳና ለዚኛው ክፍል የሚያገለግለን፣ እሱ ላሳይሽ። ይሄኛው እንግዲህ ለዚህኛው ክፍልና ለእንግዳ የሚያገለግለን ባዝሩም ነው ማለት ነው። እዛ ጋር ደግሞ አንድ ያጋሽ ክፍል አለን፣ እሱንም ማየት እንችላለን። ይሄኛው ደግሞ አሁን የጠቀስኩልሽ ያጋሽ ክፍል ነው ያልኩሽ። ይሄን ይመስላል ማለት ነው። አንድ ለራሷ ማለት ነው። አዎ አንድ ለራሷም የሆነ ያጋሽ ክፍል ነው ያለ። እንደምታዩ እንግዲህ በጣም ሰፋ ያለ ሳሎን ነው ያለው። አዎ አዋሪ አካባቢ ስለሆነ በጣም ቆንጆ እይታም አላቸው ቤቶቹ። እንዴት አየሻቸው አንቺስ? በጣም ቆንጆ ነው ወድሻቸዋል። ያየነው ባለ ሁለት መኝታው ነው ሰፋ ይላል ከባለ ሁለት መኝታ አንጻር፣ መሃል ከተማም በመሆኑ ደግሞ ለብዙ ሰው ተመራጭ ነው። በትክክል በጣም ቆንጆ ቤት ነው ይዘን የመጣ ነው። በዚሁ አጋጣሚ እንግዲህ ብዙ ሰዎች ቤት ባለቤት መሆን ይፈልጋሉ። እኛም እንግዲህ ሀገር ውስጥም ላሉ ከሀገር ውጭም ላሉ ሰዎች በጣም ጥሩ ሎኬሽኖች ላይ በጣም ምቹ የሆነ አከፋፈል ሁኔታም ጭምር ይዘን መጣን ከ440 ሺህ ብር ቅድመ ክፍያ ጀምሮ ሰዎችን የቤት ባለቤት እያደረግን እንገኛለን። እናንተንም ጨምሮ እንግዲህ ለወጣቶችም የሚሆን አማራጭ ነው ይዘን የመጣ ነው። ሁላችሁ የቤት ባለቤት መሆን ትችላላችሁ። ይህን እድል ተጠቀሙበት ነው ልንል ምንችለው። እሺ፣ እንግዲህ በጣም ጥሩ ቆይታ አድርገናል። በመጨረሻ ደግሞ ተመልካቾች ከእናንተ ቤት ለመግዛት ሌሎች መረጃዎችንም ለመጠየቅ ይፈልጋሉ። ለዛ የእናንተ አድራሻና ለተጨማሪ መረጃ ስልክ ቁጥር ትነግ። እሺ፣ ስልክ ቁጥራችን እንግዲህ በ0988 75 20 32 ደውለው እኛን ሊያገኙ ይችላሉ። እሺ፣ በጣም ጥሩ ስለነበረን ቆይታ በጣም አመሰግናለሁ። ሰላም። እሺ፣ እኛም በጣም እናመሰግናለሁ እዚህ ድረስ መታችሁ ስለጎበኛችሁን በጃምቦ ሪል ስቴት የነበረን ቆይታ ይሄንን ይመስል ነበረ። እናጣራለን ባለው መሰረት ከዚህ በፊት ገንብተው ያስረከቧቸው ቤቶች እንደነበሩ አሁንም ደግሞ በተለያዩ ሳይቶቻቸው የገነቡ የሚገኙት ቤቶች እንዳሉ መረጃ ሰምተናል። እነዚህም ቤቶች ደግሞ እናንተ ማግኘት የምትፈልጉ ከሆነ በተለያዩ የብድር አማራጮች እና የካሬ አማራጮች ማግኘት ትችላላችሁ። የእኛ ፕሮግራም ዛሬ ይሄንን ይመስል ነበረ። በቀጣይ በሌላ ፕሮግራም እስከምንገናኝ ሰላም ቆዩ።